የምንጸልየውን ማወቅ አለብን። እንግዲህ በህግ የተፈቀደው ዳዊት አቡነ ዘበ ሰማያት ነው። መዝሙረ ዳዊት፣ አቡነ ዘበሰማያት የክርስቲያኖች የመጀመሪያ የህግ ጸሎታቸው ዳዊት፣ አቡነ ዘበሰማያት፣ ውዳሴ ማርያም እነዚህ ናቸው። ከዚያ በኋላ ደግሞ በርታ ሲል ገር ለቅዱሳን ከቅዱሳን ገር ለአንድ ይጨምራል። ሲበረታ ቅዳሴ ማርያም ይጨምራል። ሲበረታ ወንጌላ ዮሐንስ ይጨምራል። ከዚያ በኋላ ጎልጎታ፣ አርጋኖን እያለ ይጨምራል። አሁን ግን ማን እንደፈጠረው የማይታወቅ የጸሎት ጋጋ ታሞልቷል። አሁን መዝገበ ጸሎት የሚባል አለ፣ የሆነ ጥርቅም። ማለት እንዳይከፋችሁ እሺ። ድሮ ባለ 53 ቱም የሚባል ነበር፣ ኋላ ባለ 78 ቱ አሁን ደግሞ ዘጠና ምናምን አምን ሆኗል፣ መቶ ምናምን ምን አም ለውዳሴ ከንቱ በቀቢጫ ምዕመናን በቀይ ቢጫ አረንጓዴ ማህደር ያደረጉትና ሳሳ ያለ ነጠላ አረገው አዝለውት ጀለል ጀለል ይላሉ። አይ አንዱንም አያነቡት ማለት ነው። ከዚህ በኋላ መልካ ርሴም አይቀር መልካ ሚካኤል አይቀር ውዳሴ አምላክ አይቀር ሰይፈ ሚካኤል ሰይፈ ሥላሴ አይቀር ሰይፈ መለኮት አይቀር፣ ግግግግግግግ አንዱንም ከዚህ በኋላ አይጸለይም። መጀመሪያ በህግ የታዘዘውን ጸልዩ። ከዳም ጸሎተ ባርቶስ ምን ተትትትትት ምን ድነኛል። በህግ የታዘዘውን ሦስት መቶ አስራ ስምንቱ ሊቃውንት በፍታ ነገስት ያዘዙትን፣ ነቢያት ሐዋርያት ያዘዙትን መዝሙረ ዳዊት ውዳሴ ማርያም ዳዊት ወንጌል ጸልዩ። አሁን ከዛሬ ጀምሮ ሁላችሁም ዳዊት ይኖራችኋል። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሆኑ። ስለዚህ ሁላችሁም ከዛሬ ጀምሮ መዝሙረ ዳዊት ሊኖራችሁ ይገባል። መዝሙረ ዳዊት የሌለው ክርስቲያን ክርስቲያን አይደለም። እዩት፣ ስርዓት ምን ያስተምርናል ካላችሁ ገድለ ቅዱሳን፣ ስርዓተ ቤተክርስቲያን አሁን ይሁላችሁ ተክሊል ሲፈጸም ዳዊትና ውዳሴ ማርያም ነው የሚደገሙ። ምንም አይደለም፣ ሌላ ወንጌል አለቀ። እሺ፣ ክርስትና ሲነሳ ዳዊት ውዳሴ ማርያም ነው የሚጸለየው፣ ወንጌል ነው የሚጸለየው። ሙታን ሲፈቱ ዳዊት ውዳሴ ማርያም ወንጌል ነው የሚጸለየው። ምን የትኛውም ስርዓተ ቤተክርስቲያን፣ ካህናት ዲያቆናት ሲሾሙ ዳዊት ውዳሴ ማርያም፣ ጸሎተ ቡራኬ ሁሉ ዳዊት ውዳሴ ማርያም። ካህኑ ቅዳሴ ከመግባቱ በፊት ቅድመግ ግባተ መንጦ ላይት የሚባል ጸሎት አለ። ከመቅደስ ገብቶ ከመጸሌው በፊት ወጥቶ ቅድስቱ ላይ ሆኖ መብራት ይዞ መስቀል ይዞ ህዝቡ፣ ፊቱን ወደ ህዝቡ አዙሮ የሚጸለየው ጸሎት አለ። ዳዊት ነው፣ መዝሙረ ዳዊት ነው። በየትኛውም ጉዳይ የሚጸለየው ምንድን ነው ካላችሁኝ፣ መዝሙረ ዳዊት ነው። በየትኛውም ነገር ውስጥ ማለት ነው። በቅዳሴ በኪዳን በሁሉ መቅደም ላይ በየትኛው አርባ ቀን ሙሉ የድጓ መምህራን በአብይ ጾም በፍልሰታ በአጽዋማት ጊዜ ስባተ ነግህ የሚባል ቃለ እግዚአብሔር አለ። ዳዊት ነው መዝሙረ ዳዊት ነው። በቃ ማለዳ በሙሉ መቶ ሃምሳውን ዳዊት ሲያስተዛዝሉ ነው የሚያረፍዱ። ማለት ዳዊት ነው የሚጸለዩ ስባተ ነግህ። የቅዱስ ያሬድ ቃለ እግዚአብሔር ብዙ ነው። ምዕራፍ የሚባል መጽሐፍ አለ። ሙሉ ዳዊት ነው። በመዝሙረ ዳዊት ይዜምሩ ሰማያውያን ወምድራውያን በቅዱስ ዳዊት መዝሙር የሰማይ መላእክት እንኳን ሳይቀሩ ይዘምራሉ። ያንን አስትቶ የማናውቀውን ጸሎት ነጋዴ እየሰበሰበ ያሳትማል። መጸለይ